ጤና ይስጥልን። ይህ ፋስቲዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን ዕለቱን አበይት ዜናዎች አስቀድመን እንጀምራለን። ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ዓለም አቀፍ ወሬ በስፋት እየተሰራጨ በሚገኝበት በአሁኑ ወቅት ጉግል ማፕ ስለ አሰብ አዲስ አነጋጋሪ ነገር ፈጥሯል። ትናንት ምሽቱን ጨምሮ ኢትዮጵያ ግዛቴ ነው የምትለው እና ያለኔ ማሰብ ከባድ ነው በሚል ሙግት ውስጥ የምትገኝበት አሰብ ጉግል ማፕ ላይ በኢትዮጵያ ካርታ ስር ተካቶ መታየቱ ብዙዎች ሲቀባበሉት ነበር። ጉግል ማፕ እንዴት አሰብን ወደ ኢትዮጵያ ሊያስገባት ቻለ? ጉዳዩስ ምን ይዞ ሊመጣ ይችላል የሚለውና ከኤርትራ መንግስት ጋር ጽምዶ የሚል ጥምረት ፈጥሮ የጦርነት እንቅስቃሴ እያደረገ የሚገኘው ህወት ከሻቢያ በኩል ክደት ተፈጽሞበታል። ዝርዝሩን የምታዳምጡት ይሆናል። የህወት ከፍተኛ ጀነራል ሻቢያን አናምኖን ባሉ ማግስት እሱ ውሃት አዝሎ ያስገባው ሻቢያ የትግራይ ህዝብ ላይ የጭካኔ በትሩ ማሳረፍ ተነግሯል። የትግራይ ህዝብ ማለት እኔ ነኝ፣ ከእኔ ውጭ ለህዝቡ የሚጨነቅ የለም ያለ የሚፎክረው ውሃት የትግራይ ህዝብ አምሮ የሚጠላውን ሻቢያን ወደ ድንበር አዝልቆ በማስገባት ህዝቡን እያስጨቆነ ይገኛል። ሻቢያ በሁለት ዓመቱ የትግራይ ጦርነት ወቅት የፈጸመውን አረመኔያዊ ተግባር ዳግም መፈጸም መጀመሩን ነው የተነገረው። አብራቹን እስከ መጨረሻው ቆዩ እያለን ወደ ዝርዝር መረጃዎች ተሻገርን። ጉግል ማፕ አሰብን በኢትዮጵያ ስር ያካተተ ማፕ ይፋ ማድረጉ እያነጋገረ ነው አሰብ በጉግል ካርታዎች ውስጥ እንደ ኢትዮጵያ አካል ማካተት የተለያዩ እንድምታዎች ሊኖር እንደሚችልን በስፋት እየተነገረ ይገኛል በኢትዮጵያና በኤርትራ መካከል ያለውን ውጥረት ወይም ግጭት ከግምት ውስጥ በማስገባት አንዳንድ አካላት ሊፈጥር ይችላል የሚሉትን ነገር እየዘረዘሩ ይገኛሉ ጉግል ማፕ አሰብን የኢትዮጵያ አካል አድርጎ ማቅረቡ የፖለቲካ ውጥረቱን የበለጠ ሊያሳድገው እንደሚችል እየተገለጸ ይገኛል። አሰብ ኤርትራ ትልቅ ቦታ የምትሰጠው የወደብ ከተማ ሆኖ ሳለ እንደ ኢትዮጵያ አካል በግልጽ በሁለት አገሮች መካከል ያለውን የፖለቲካ ውጥረት ሊያባብሰው እንደሚችልም ታምኖበታል። እንደዚህ ያሉ ድርጊቶች በሁለት አገሮች የሕዝብ ስሜት ላይ ተጽዕኖ ሊያሳድሩ ይችላሉም እየተባለ ይገኛል። በኢትዮጵያ እንደ ብሔራዊ የይገባኛል ጥያቄዎች ማረጋገጫ ተደርጎ ሊወሰድ የሚችል ሲሆን በኤርትራ ደግሞ ቁጣ ወይም የወረራ ስሜትን ሊፈጥር እንደሚችልም ተገልጿል። እንደ ጎግል ካርታዎች ባሉ መድረኮች ላይ ድንበሮችን እና ግዛቶችን ማሳየት በማህበራዊ ሚዲያ ላይ የተሳ ሳስተ መረጃ እና ሞቅ ያለ ውይይት ሊያስከትል ይችላል የሚለው አንዳንድ አስተያየት ሰጪዎች፣ ይህም ተጨማሪ ግጭት ወይም አለመረጋጋት ሊያስከትል ይችላል ሲሉም እየገለጹ ይገኛሉ። የአሰብ ወደ ኢትዮጵያ ካርታ ተከትሎ መታየት በብዙሀኑ ዘንድ ትልቅ መነጋገሪያ የሆነው ሲሆን በተለያዩም ኢትዮጵያውያን በማህበራዊ ሚዲያዎች ሲቀባበሉት ታስተውሏል። ምንም እንኳን በየማህበራዊ ሚዲያው አሰብ ወደ ኢትዮጵያ ተካለለ ተብሎ በስፋት ቢወራም ጉግል በሰጀሽን ሎኬሽን የሚቀይር መሆኑን ማወቅ ይገባል ሲሉም አስተያየት ሰጪዎች ሲገልጹ ተደምጠዋል። የሆነው ሆኖ ኢትዮጵያና ኤርትራ በአሰብ ወደብ ጉዳይ ተፋተው በሚገኙበት በአሁኑ ወቅት ይህ ክስተት መፈጠሩ ውጥረቱን ከፍ ሊያደርገው እና የቃላት ጦርነቱን ሊያፋፍመው ይችላል እየተባለ ይገኛል። መረጃውን እስካዘጋጀንባት ሰዓት ድረስ በኤርትራ በኩልም ሆነ በኢትዮጵያ መንግስት የተባለ ነገር የለም። በቀጣይ መረጃ በውሃት ታዝሎ ትግራይ የገባው የሻቢያ ሰራዊት በትግራይ ህዝብ ላይ የጭካኔ በትሩ ማሳረፍ ጀምሯል። ውሃት አርሚን ዩኒፎርም በማልበስ በዘላንበሳ በኩል አስርጎ ወደ ትግራይ ያስገባው የአርመኖ የኢሳያስ አፈወርቂ ወታደር በትግራይ ህዝብ ላይ ለመስማት የሚዘገንን ጥቃት መፈጸም ጀምሯል። ቡድኑ ከዚህ በፊት ከህፃን እስከ መነኩሴ ድረስ በግፍ ደፍሯል። ወጣቶችንም ኢሰባዊ በሆነ መንገድ ረሽኗል። ደግሞ የትግራይ ህዝብ ከምድረገጽ ጠፍቶ ማየት የሆነው ሻቢያ ዛሬም በህወሓት ጋባዥነት በትግራይ ህዝብ ላይ የጭካኔ በትሩ ማሳረፍ ጀምሯል። ዛላምበሳ በርካቶች ተፈናቅለዋል። ትናንት በአይጋ የፈጸመው ግፍ ለጆሮ የሚከብድ ነው እየተባለ ይገኛል። ከሻቢያ ጋር ጽምዶ የሚል ጥምረት ፈጥሮ የጠላቴ ጠላት ወዳጅ ነው በሚል መሪ የፌዴራል መንግስቱ ላይ ወረራ ለመፈጸም እየተንቀሳቀሰ የሚገኘው ህወሓት ሻቢያ እንደተፈራ ወደ ራሱ የዞረበት መስሏል። ከሰሞኑ በድንበር አካባቢ ሁለት ጦር አባላት ባለመግባባታቸው በተፈጠረ የተኩስ ልውውጥ በሁሉም በኩል ጉዳት ደርሶ እንደነበረ የሚታወቅ ሲሆን አመዛኙ ከፍተኛ ጉዳት ያስተና የተናገረ የህወሓት ጦር ማፈግፈጉ ተከትሎ የሻቢያ ጦር ዘልቆ መግባቱ ይታወሳል። በዚህም በተቆጣጠረቸው ኢሮቢ እና ሌሎች አካባቢዎች የሻቢያ ጦር በሁለቱ ዓመቱ ደም አፋሳሽ የትግራይ ጦርነት ወቅት የፈጸመው ጸያፍ ተግባር መፈጸም መጀመሩ ነው የተነገረ የሚገኘው። ታዲያ የሻቢያ ወደ ትግራይ ክልል ዘቆ መግባትና የህዋት የአሽከርነት እንቅስቃሴ ያልወደዱት የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋፍ ጦርነት እንዳይጀመር አሳስበዋል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ ባወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠይቋል። ከጉዳዩ አሳሳቢነት አኳያ በአ አስቸኳይ እርምጃ መውሰድ ያለባቸው አካላት ሁለት ሲሆኑ እነሱም የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ናቸው። የኤስቲኤስ ባወጣው መግለጫ ዓለም አቀፍ ማህበረሰብ በሚል የገለጻቸው በተለይ አፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ሲሆኑ እነዚህም በፕሪቶሪያው የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት መገኘታቸው ጠቅሷል። በመግለጫው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮች በዝርዝር አስቀምጧል። እነሱም ከኢትዮጵያ መንግስት በኩል በፕሪቶሪያ ስምምነት፣ በናይሮቢ ዲክላሬሽን መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከምዕራብ ከደቡብና ሰሜናዊ ትግራይ ክፍሎች በአስቸኳይ እንዲወጡ በእነዚህም አካባቢዎች የተመረጡ ሁሉም ህገ ወጥ አስተዳደሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነት በፊት ወደ ነበረበት እንዲመለስ በፕሪቶሪያ ስምምነትና በዓለም አቀፍ መልካም ተሞክሮ መሰረት ተፈናቃዮች ደህንነታቸው፣ ክብራቸውን፣ ፈቃዳቸውን በተጠበቀ መልኩ ወደ ቤታቸው መሬታቸውና ንብረታቸው እንዲመለሱና መልሶ የማቋቋም ድጋፍ እንዲያገኙ ማንኛውም ጦርነት ቀስቃሽ ንግግር እንዲቆምና የትግራይ ህዝብ ሰላም መልሶ ማቋቋምና ፈውስ እንደሚፈልግ መቀበል በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂ ኃላፊነት የማይሰማቸው የፖለቲካ ወይንም ወታደራዊ ተዋናዮች የሚያቀርቧቸውን ማናቸውንም መፈክሮች ወይን መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ ከመቀበል እንዲቆጠቡ ትግራይና መላው ሀገሪቱ በሚመለከት ጉዳዮች ህጋዊ፣ ህገ መንግስታዊ አስተዳደራዊና ፖለቲካዊ መንገዶችን እንዲከተል የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት ጨምሮ በፌዴራል ተቋማት የትግራይ ህዝብ ህጋዊ ጾም ድምፆችና መብቶች እንዲከበሩ በትግራይ ውስጥም ሆነ በመላው አገሪቱ እንዲሁም በድንበር አቅራቢያ የሚገኙ ጨምሮ የህዝቡን ደህንነትና ህልውና እንዲያከብር ማድረግ የሚሉ ናቸው። ጂኤስቲኤስ ከአለም አቀፍ ማህበረሰብ የሚጠበቁ ያላቸው ነጥቦች ደግሞ የፌዴራል መንግስቱና የትግራይ ባለስልጣናት ለፕሪቶራዊ የሰላም ስምምነትና አፈጻጸሙ ተገዥ እንዲሆኑ ለሁሉም ዲፕሎማሲና ፖለቲካዊ ጫና ማድረግ ነው። የኢትዮጵያ መንግስት በህገ መንግስቱ እውቅና ከተሰጠው የትግራይ ግዛት ውስጥ መከላከያ ሰራዊት ውጭ የሆኑ ኃይሎችን ያለ ቅድመ ሁኔታ በፍጥነትና ሙሉ በሙሉ እንዲያስወጣና መጠየቅ ተፈናቃዮችንም እንዲመልስ ማሳሰብ። የትግራይ ግዛቶችና በተቆጣጠረው በድንበር አቅራቢያዎች የሚገኙ ማህበረሰብን ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም አፍሪካ ቀንድ ጣልቃ እየገባ የሚገኘው የኤርትራ መንግስት ላይ ጨባጭ እርምጃ እንዲወስድ የሚሉት ናቸው።